የሱካር ታካሚ የሆናችሁ የሱካራችሁ መጠን ጧት ጧት ከፍ ያለ የሚያስቸግራችሁ ሰዎች አንድ መፍትሄ፣ ቀላል የሆነ መፍትሄ ይዤላችሁ መጥቻለሁ። ቤት ውስጥ ካለው ነገር ነው ማለት ነው። በቀላሉ ሰርታችሁ ይሄንን ማስተካከል ትችላላችሁ ማለት ነው። ወደ ዝርዝሩ ሳር ገባ በፊት ማለት ነው ጧት ጧት የምከፍ የሚለው የሱካር መጠን ወይንም ደሞ ፋስቲንግ ዴይ ሹገር የሚመጣው ከጉበት ነው ማለት ነው። ከምንበላው ምግብ ሳይሆን፣ ፍሮም ደሞ በተለያዩ መካኒዝሞች የሚመጣ ከጉበት የሚመነጭ ነው እንጂ ማታ ስለበላችሁ ስላልበላችሁ አይደለም። ምክንያቱም ሳትበሉም ጧት ብትለኩ ከፍ ስለሚል ማለት ነው። ይሄ ከየት ነው የሚመጣው? የኖርማል ሰው ላይ ሱካር ታማሚ ያልሆነ ሰው ማለት ነው ኖርማል መካኒዝም ወይ የሆነ ባላንስድ የሆነ ነገር ነው ማለት ነው። ዝም ብሎ ሰውነታችን ውስጥ አይሰራጭም ማለት ነው። ነገር ግን የሱካር ታማሚ የሆኑ ሰዎች ኢንሱሊን ሬዚስታንስ የሚባል ነገር አለ። ሰውነታችን ኢንሱሊን አለመቀበል ችግር ማለት ነው። ሄፓቶሳይት ወይም ደግሞ የጉበት ሴሎች የኢንሱሊን አይቀበሉም ማለት ነው። ስለዚህ ሪስፖንድ አያደርግም ማለት ነው። ስለዚህ ያለው ምን ይሆናል ማለት ነው በሰውነታችን ውስጥ ይለቀቃል ማለት ነው። ጧት ስንለካ 200፣ 300፣ 400 ይሆናል ማለት ነው። ይሄንን ቀላል መፍትሄ እንንገራችሁ እንዴት ማስተካከል እንደምንችል ማለት ነው። በመጀመሪያ ደረጃ ቤት ውስጥ ያለው ሶስት ነገር መኖሩን ቼክ አርጉ። አንደኛ ይሄ እርድ የሚባለው ወይንም ደግሞ ተርማሪክ የሚባለው ታዘጋጃላችሁ ማለት ነው። ሁለተኛ ደግሞ ፌኑግሪክ የሚባለው ወይንም ደግሞ አቢሽ ተብሎ የሚጠራው የሚታወቀው ታዘጋጃላችሁ። በሶስተኛ ደረጃ ደግሞ ቀረፋ የሚባለው ወይንም ደግሞ ሲነመንት ብሎ የሚታወቀው በእንግሊዘኛ ማለት ነው። እሱን ቤት ውስጥ መኖሩን ቼክ ታረጋላችሁ። እነኚህ ዱቄት ፎርም ነው መሆን ያለባቸው ቤት ውስጥ መኖሩን ቼክ ካረጋችሁ በኋላ አንድ ፌኖግሪክ ወይም ደግሞ አብሽ ማንኪያ ታዘጋጃላችሁ ማለት ነው። ሁለተኛ ሁለተኛ ሲኒመኑን ደግሞ ግማሽ ማንኪያ ቀረፋው ማለት ነው ዘንድ ሶስተኛ ደግሞ የእርድ ዱቄቱን ደግሞ ግማሽ ማንኪያ ታዘጋጃላችሁ ማለት ነው። የአቢሹም ፓርት ማታ አዘጋጅ ማለት ነው። ውሃ ውስጥ ጨምራችሁ ታሳድራላችሁ። ጠዋት ትንሽ ታሞቁና ከላይ ያለው ይደፋል። ከዛ ከመንገድ ታቀላቅላላችሁ ማለት ነው። ግማሽ ማንኪያ እርድና ቀረፋ ታቀላቅላላችሁ ማለት ነው። ከዛ አንድ ብርጭቆ ውሃ የፈላ ታዘጋጃላችሁ ማለት ነው። ከዛ ውስጥ እዛ ውስጥ ጨምሩን ነው ጠዋት ጠዋት ሁሌ ትጠጣላችሁ ማለት ነው። ከቁርስ በፊትና ከራት በፊት ማለት ነው። ነገር ግን እንደማስጠንቀቂያ ለነግራችሁ ማለት ነው፣ ይሄ ነገር ጉልኮሳችሁን ወደ ታች ስለሚያደርግ ማለት ነው ጥንቃቄ ታረጋላችሁ እሱ እንዴት ነው ጥንቃቄ የምታረጉት ሁሌ ጧጧ ቼክ ታረጋላችሁ ማለት ነው የግሉኮሳችሁን መጠን ሁሌ ቼክ ታረጋላችሁ ከዛም ደግሞ ከጤና ባለሙያ ጋር ሄዳችሁ ማለት ክትትል የምታረጉበት ጤና ተቋም ሂዳችሁ ታማክራላችሁ ማለት ነው ምክንያቱም ይሄ ነገር እየወረደ ከሄደ ችግር ስለሚያመጣ ማለት ነው የዶዝ የምትወስዱት የመድሃኒት መጠንን አጀስት ታረጋላችሁ ማለት ነው ከጤና ባለሙያ ጋር ተነጋግራችሁ ከዛም በኋላ ውጤቱን በሚገርም ሁኔታ ነው የምታዩት ማለት ነው። ሌላ ደግሞ ማድረግ ያለባችሁ እንቅስቃሴ ማድረጋችሁን አትርሱ። በጣም ጮማ ይበዛ በስጋዎችን ስጋ፣ ምግብ ስጋ ነክ ነገሮችን መቀነስ የተሻለ ነው ማለት ነው። በብዛት ደግሞ ፍራፍሬ ብትበዙ በጣም ኮንትሮል ታደርጋላችሁ ማለት ነው። ከዛም በኋላ ውጤቱን ታዩታለህ።